ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ አመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 948669 ላይ አለያም በ0998 948 ላይ ይደውሉ። ባየሴ ቱታር ማንኛውንም አይነት መደበኛና መደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታ ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፋ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 ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታ። ይህ አዋዜ ሰበር ነው። የዓለም ሰላም የኖቤል ሽልማት መሰጠት ከጀመረበት ጊዜ አንስቶ በየዓመቱ ሽልማቱን ፍለጋ አይኑ ቅውልል ክርትት ያለ ሰው ቢፈለግ የሌለ ሀያሏ ዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕን ያክል አይገኝም። ምናልባት ወደፊትም ትራምፕ ከ2018 ጀምሮ በፈረንጅ አቆጣጠር ነው ስልጣናቸው እስከተቋረጠበት የመጀመሪያ የሥልጣን ዘመናቸው 2021 ድረስ በየዓመቱ መጣው በርህን ሳትዘጋ ገርበብ አድርጋ ጠብቀኝ ብላ እንደ ቀረች መስገርት በጉጉትና በናፍቆት የኖቤል ሰላም ሽልማትን ጠብቀዋል። በዚህ የተነሳ የደረሰባቸው ብስጭት በቃላት አይገለጽም። ከደረሰባቸው ብስጭትና ህመም ከፍተኛነት የተነሳ ምን አባቱንስና ደሞ የኖቤል ሰላም ሽልማት መጣ ቀረ ብለው ሊያጣጥሉና ነፍሳቸውን እፎይ ሊያደርጉ ግን አልቻሉም። ምክንያቱም በአሜሪካ ታሪክ ዋይትሃውስ ከገቡ መሪዎች መካከል ዜሮ በመቶ የሚሰጡት ባራክ ሁሴን ኦባማ ዋይትሃውስ በገባ በአመቱ በከፍተኛ ሆታና እልልታ ኩርት ቀብርር ብሎም የተሸለመው መሆኑን ሲያስቡት ሕመማቸው እያገረሸ ይበልጥ ያማቸዋል። ይህንን ነፍሳቸውን የተጣባ በሽታ ለመገላገል ብቸኛው መፍትሔ ሽልማቱን ማሸነፍ ብቻ እንደሆነ ገብቷቸዋል። በ2025 መባቻ በሁለተኛ ዘመን ስልጣናቸው የመጀመሪያ ዓመት ይሄንን የኖቤል ሽልማት በማግኘት የነፍሳቸውን ካንሰር ለማዳን ስለ እውነት ያልደረሱበት ቦታ የለም። አሳዛኙ ነገር ግን አሁን የ2025 የኖቤል ሰላም አሸናፊው በሚበሰርበት የፊታችን አርብና በዛሬ መካከል ሦስት ቀን ብቻ እንኳ እየቀሩ ኤክስፐርቶች አፋቸውን ሞልተው አሸናፊው ትራምፕ የሚሆኑ አይመስለንም ማለታቸው ነው። የአሶሽየትድ ፕሬሱ ማርክ ሉዊስ የረጅም ዓመታት የኖቤል ተመልካቾች ሲል የገለጻቸው ኤክስፐርቶች ሲናገሩ ፕሬዚደንቱ ዳጎስ ዳጎስ ያሉ የዓለማችን ሁነኛ ሰዎች ቢያጫቸውም እና በግላቸው እንደፈጸሟቸው የሚፎክሩባቸው ጥቂት የውጭ ፖሊሲ እርምጃዎች ቢኖሯቸውም የ79 ዓመቱ ዶናልድ ትራምፕ የሰላም ሎሬት ተብሎ የመጠራት እድል ወይም ተስፋቸው አሁንም እንደ ቆላ ፍየል ከሲታ ነው ይላሉ ኤክስፐርቶቹ። የኖርዌይ ኖቤል ኮሚቴ ዋነኛ የሚያተኩርበት በሰላሙ ዘላቂነት፣ ዓለም አቀፋዊ ወንድማማችነት ማበረታታትንና እነዚህን ግቦች የሚያጠናክሩ ተቋሞች የሚያከናውኗቸው ስራዎች ላይ ነው ይላሉ ኤክስፐርቶቹ። ወይም መሟርተኞቹ እንደሚሉት የትራምፕ ለባለብዙ ብዙ ሀገራት ወይም ወገኖች ተቋማት ያላቸው መጠየፍና ለዓለም የአየር ንብረት ለውጥ ግድ የለሽ መሆናቸው ነጥብ የሚያስቆርጥም ነው። ያም ሆኖ ትራምፕ ለዚህ ሽልማት ያላቸው ጉጉትም ሆነ ትጋት ጋብ አላለም። በቅርቡ የተጠናቀቀው የተባበሩት መንግሥታት ሰማንያኛ ጠቅላላ ጉባኤ ፊት ቀርበው ሁሉም ሰው የኖቤል ሰላም ሽልማት ማግኘት አለብህ ይላል ብለዋል ትራምፕ። በዓለም ፊት በእንዲህ አይነት አረፍተ ነገሮች ራሳቸውን ለሽልማት ቢያጩም ከኖቤል ሽልማት መርሆች መካከል አንዱ ማንም ሰው ራሱን ማጨት አይችልም የሚለው ነው። ትራምፕ ሳያሰልሶ የዘንድሮ ኖቤል ሰላም የእኔ መሆን አለበት እያሉ መፎከራቸውና በታላላቅ ሰዎች ለሽልማቱ መታጨታቸው ሽልማቱን ማን ይወስዳል እያሉ በሚያቋምሩ ወገኖች ዘንድ በአንደኛ ደረጃ የ2025 የኖቤል ሰላም አሸናፊ የሆኑ ዘንድ ቁጥር አንድ ተጠባቂ እንዲሆኑ አድርጓቸዋል። ዋህናው ግን እሱ አይደለም። እነዛ አምስቱ መሰሪ የኖቤል ሰላም አሸናፊ መራጮች መካከል ከቶ የትራምፕ ስም ምን ያህል ጊዜ ተነስቶ ይሆን? የኖርዌይ ፓርላማ ስዩም የሆኑት አምስቱ መሰሪዎች ውሳኔውን ለመስጠት የሚወያዩት በዝግ ነው። ምስክር የለባቸውም። ለኖቤል ሰላም መታጨት ለትራምፕ ቁም ነገር አይደለም። ሲታጩ ነው የኖሩት። ባለፉት ዓመታት ከ2018 ጀምሮ እንደ ፈረንጅ ነው አቆጣጠሩ፣ እዛው በአሜሪካና በዓለም ዙሪያ በሚገኙ ጉምቱ ሰዎች የዓለም መሪዎችን ጨምሮ በተደጋጋሚ ታጭተዋል። በ2020ም ቢሆን በአሜሪካ የሕግ ምክር ቤት አባል ሪፐብሊኳ ክላውዲያ ቴኒ በእስራኤልና በአያሌ አረብ አገራት መካከል ዲፕሎማሲያዊ ግንኙነት ባስጀመረው የ2020 አብርሃም አኮርድስ ወይም የአብርሃም ስምምነት ምክንያት አጭተዋቸው ነበረ። በዚህ ዓመት ያገኟቸው ሁለት ከፍተኛ እጩነቶችም በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናዩና በፓኪስታን መንግሥት የተደረጉ ነበሩ፣ ነገር ግን ዘግይተው የደረሱ ናቸው። ምክንያቱም የኖቤል ሰላም ኮሚቴው የእጮችን ስም የሚቀበለው በፈረንጅ እስከ ፌብርዋሪ አንድ ድረስ ነው። በሌላ አነጋገር የጠቅላይ ሚኒስትር ቤንያሚን ኔታንያሁና የፓኪስታን መንግሥት የሰጣቸው እጩነት ሊያስመርጣቸው የሚችለው ለዘንድሮ ለ2025 ሳይሆን ለ2026 ነው ማለት ነው። ትራምፕ በአዲስ ጉልበት ዘመቻ የከፈቱበት የኖቤል ሰላም ሽልማት እሱን ለማግኘት ሲሎ አፍንጫቸውን ያላስገቡበት የዓለም ጉዳይ የለም። ሌላው ቀርቶ ፈጽሞም ያልተካሄደውን የኢትዮጵያና የግብፅ ጦርነት አስቁሚ ያለው እስከ ማለት አሳስቷቸዋል። በጠቅላላው ሰባት ጦርነቶችን አስቁሚ ያለው ነው የሚሉት ምንም እንኳ ህንድ አረበ፣ ገብርኤልዩን ቦት እርሶ ሰውዬ አፎን የያዙ እኔና ፓኪስታን እንጂ እርሶ የት ነበሩና ነው ስንነጋገር ብላ ኩም ብታደርጋቸውም አልተበገሩም። ትራምፕ ያልተደረገውን የኢትዮጵያና የግብፅ ጦርነትና ያልዳኙበትን የህንድ ፓኪስታን ጦርነትን ከዝርዝሩ ከማውጣት ይልቅ ጭራሽ ስምንተኛውን ለመጨመር ደፋ ቀና እያሉ ነው። የጋዛን ጦርነት ማቆም ከእኔ በፊት ማንም አላደረገውም አሉ። በዛን ሰሞን ቨርጂኒያ በሚገኘው በኳንቲክ የባሕር ኃይል ጦር ሰፈር ከመላው ዓለም ተጠርተው ለተሰባሰቡ የአሜሪካ ወታደራዊ መሪዎች ሲናገሩ፣ ከእኔ በፊት ማንም አላደረገውም። የኖቤል የሰላም ሽልማት ታገኛላችሁን ብለው ጠየቋቸው። በፍጹም በፍጹም በሕይወቱ አንዳችም ነገር ላልሰራ ለሆነ ሰው ነው የሚሰጡት ብለዋል። ይቺ ለእኔ አይሰጡኝም፣ ሮሮ ግልባጫ ታመጡ እንደሆነ አምጡ፣ ምነው ቴ የምትል ዛቻ ናት። የኖቤል አዋቂዎች እንደሚሉት ኮሚቴው ከፈጣን ዲፕሎማሲያዊ ድሎች ይልቅ የረዥም ጊዜ የብዙ ሀገራት ወይም ወገኖች ወይም ተቋማት ጥረቶችን ይመርጣል። በሄንሪ ጃክሰን ሶሳይቲ የታሪክ ምሁርና ተመራማሪ ቲዮ ዜኑ ሲናገሩ የትራምፕ ጥረቶች ሁሉ ለረዥም ጊዜ የጸኑ አይደሉም ይላሉ። ውጊያን ላጭር ጊዜ በማስቆምና የግጭቶችን ሥረ መሠረት በመፍታት መካከል ልዩነቶች አሉ ባይ ናቸው። ዜኑ እንደሚያክሉት ትራምፕ የዓለም የአየር ንብረት ለውጥ የሚለውን ዓለም አቀፍ መቆንሰር ተቀምጠው የሚበሉ ሳይንቲስቶች የሥራ ፈት ወሬ ነው ብለው፣ አሜሪካ የባሕርና የውቅያኖስ ዳርቻዎቿን ነዳጅ ፍለጋ ትቆፍራቸዋለች፣ በድንጋይ ከሰል ጉልቻ ንፍሮ ትቀቅላለች ብለው ታዳሽ ኃይሎች የሚባሉት የንጹሕ ኤነርጂ ፕሮጀክቶች ላይ ሰይፍ መምዘዛቸው እነዛን መሰሪ የኖቤል ሰላም አሸናፊ መራጭ ኮሚቴ አምስት አባላት ብቻ ሳይሆን ከብዙዎች ጋር ያላተማቸው ነው። የአየር ጠባይ ቀውስ ወይም የምድራችን ሙቀት መጨመር ወይም መጋል ጉዳይ የፕላኔታችን ታላቅ የረዥም ጊዜ ሰላም ተግዳሮት ነው። የዓለማችንን እጅግ የተከበረ ሽልማት ለአንድ በአየር ንብረት ለውጥ ለማያምን ሰው ይሸልማሉ ብዬ አላስብም ይላሉ ዜኖ ሲያክሉም ሲቀጥሉም ያለፉትን ድልድይ ገንቢ ዓለም አቀፍ ትብብርን ደጋፊና አስታራቂዎች የሆኑ አሸናፊዎችን ስትመለከት ዶናልድ ትራምፕን ከእነሱ ጋር የሚያመሳስላቸው አንድም መገለጫ አታገኝላቸውም ይላሉ ይህም ቢባል የኖቤል ኮሚቴው የቀድሞውን የአሜሪካ ፕሬዚደንት ባራክ ሁሴን ኦባማ የሰላም ሎሬት አድርጎ የሸለማቸው ገና በዓለም ላይ ተጽዕኖ ለማሳረፍ የሚያስችል በቂ ጊዜ ሳያገኙ ገና በዘጠነኛ ወር የሥልጣን ዘመናቸው ላይ ሳሉ ነበረ። ይህም የሰላም ኮሚቴውን ክፉኛ ያስተቸው መሆኑ አይዘነጋም። በኦስሎ የሰላም ምርምር ተቋም ዲሬክተር ኒና ግራገር ምናልባት ትራምፕ አኬራቸው ያላዘላቸው ምክንያት ሽልማቱን አሸንፋለሁ እያሉ መናገራቸው ሳይሆን አይቀርም ይላሉ። የሰላም ኮሚቴ ለፖለቲካዊ ጫና የሚያጎበድድ ሆኖ መታየት አይፈልግም ይላሉ። ደግሞም ይላሉ ወይዘሮዋ ትራምፕ የዘንድሮን የኖቤል ሰላም ሽልማት የማሸነፍ እድላቸው ሩቅ ነው። ምክንያቱም በፉከራ የተሞሉ ንግግሮቻቸው ወደ ሰላም አቅጣጫ የሚያመለክቱ አይደሉምና ይላሉ። እንግዲህ አድማጮች፣ ነገ ማክሰኞ እነሆ በፊዚክስ ዘርፍ አሸናፊው ይታወጃል፣ ሮብ የኬሚስትሪው፣ አርብ ደግሞ ተጠባቂው የኖቤል የሰላም ሽልማት አሸናፊው ይታወጃል። ለዛች ቀን ብቻ እንኳ ከዶናልድ ትራምፕ እጅ የኒውክሌር ጦርነት ማስጀመሪያዋን ብሪፍ ኬዝ ቢደብቁባቸው የአዋዜ ምክር ነው። ኢሳያስ ይኸው እንግዲህ እዚህ ላይ ደርሰናል። ማፈንጃዋን ከሳቸው ካልተደበቀች ዓለም ልትመነዳ ትችላለች።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 ፍያ ከ441,000 ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። በጣም በእውነት በዘገባውም ላይ ለመስማት እንደቻልከው ኢሳይያስ በ2017 በፈረንጅ ነው ስልጣን የተቀቡት ትራምፕ እና በዓመቱ የ2017 የኖቤል አሸናፊ ሆነው በ2018 ላይ ለመውሰድ ፍጹም እርግጠኛ ነበሩ። ምክንያቱም እሳቸው እጅግ የሚንቁትና በስልጣን ዘመኑ ማድረግ የቻላቸውን ነገሮች በሙሉ አይተውና መርምረው ዋጋ ስጡ ሲባሉ ዜሮ በመቶ ነው የምሰጠው ብለዋል አፋቸው ሞልተው። ወይም ደግሞ እሳቸው የኦባማ ጸር ናቸው ነው የሚባለው። ማንኛውንም የኦባማ አሻራ ለመሰረዝና ለመደለዝ የመጡ ሰው ናቸው። ኦባማ በማንኛውም መንገድ የዋይት ሀውስን እሳቸው ሊቀበሉት በማይችሉት መንገድ የቀማ ሰው አድርገው የሚያዩ ሰው ናቸው እና ባራክ ሁሴን ኦባማ በዘጠነኛ ወሩ የተቀዳጀውን የኖቤል ሰላም ሽልማት በ2018 በፍጹም እርግጠኛነት ጠብቀዋል። አልመጣም፣ በ2019 አልመጣም፣ በ2020 አልመጣም፣ በ2021 አልመጣም። ያን ሁሉ ችለው ጥርሳቸውን ነክሰው ሆዳቸውን በሆዳቸው አድርገው ከቆዩ በኋላ ዋይት ሃውስን በድጋሚ ለመያዝ ዘመቻ ሲገቡ አብረው የከፈቱት ዘመቻ የዩክሬንን ጦርነት አስቆማለሁ፣ ዓለምን ከሦስተኛው ዓለም ጦርነት አድናለሁ የሚል ነው። ይሄ ውስጠ ወይራው ወደ ዋይት ሀውስ እንደገቡ የመጀመሪያው ማረጋገጥ የሚፈልጉት ነገር ይሄን አኪለ ሲል ይሄን የነፍሳቸውን የነፍሳቸውን ካንሰር ለማዳን ነው። ዓለምን ከሦስተኛው የዓለም ጦርነት አድናለሁ የዩክሬንን ጦርነት በ24 ሰዓት ውስጥ እፈታለሁ ያሉበት ምክንያት ይሄ ነው። ኢሳያስ ኖም ወደ ሥልጣን ከመጡ አሁን ስምንተኛ ወራቸው ነው። የዩክሬን ጦርነት እንዳለ ነው። ትናንትና ሌሊት ዩክሬን ወደ ስድስት መቶ በተጠጉ በተጠጉ ሰው አልቦችና ሚሳኤሎች ተቀጥቅጣለች። አራት ሰዎች ተገድለዋል። ሃምሳ ሚሳኤል ነው የተኮሱት። ቭላዲሚር ፑቲን በተለይ አሁን የአሜሪካው ፓትሪዮት ሚሳኤልን ማለፍ የሚችልበትን ጥበብ ስላስቻሉት የራሽያ ሚሳይሎች ከሞላ ጎደል ፓትሪዮትን እያመለጡ ኢላማዎችን እያነቦጩ መሆናቸው ነው የሚዘግበው። ትናንትም በበርካታ አስሮች የሚቆጠሩ ሰው አልቦችና ሚሳይሎች ዩክሬንን ወታደራዊና ወታደራዊ ኢንዱስትሪን መትተዋል። የጋዝ ተቋሞቻቸውን ቀጥቅጠዋል። በተለይ እስከ በምዕራብ በምስራቅ በመሃል የቀረ የዩክሬን ምድር የለም። ድብደባው በታለመለት ዓላማ መሰረት ውጤታማ ነው እና የዩክሬን ጦርነት እስከነፍሙ እንዳለ ነው። መሬት ላይ ያለው ፍልሚያ እንዳለ ነው። ስለዚህ አሁን ዶናልድ ትራምፕ በጣም የተደነቀላቸውን ሁላችንም አሜን አሜን አሜን ብለን የተቀበልነውን ባለ ሀያ ነጥብ የሰላም እቅዳቸው በተለይ የዓለምን ልብ አድርግ አሁን የእሱ ውጤት ለዘንድሮ የኖቤል ሰላም አሸናፊነት አያበቃቸው፣ እስካሁን የሰሩት ስራ ምክንያት ሆኖ ካላስመረጣቸው በስተቀረ አሁን ይሄ የጋዛን ጦርነት ሊያቆም፣ እልቂትና ደመፋሰስን ሊያቆም፣ የሁለት ህዝቦችን ሰቆቃ ሊያቆም በዚህ ጦርነት የተነሳ የተነካውን ዓለም እፎይታ ለመስጠት የሚችል አቤት የሆነ ባለ 20 ነጥብ የሰላም እቅድ እሱ እንኳ አሁንም ስለሚቀረውት ወደ ተግባር ለመግባት ችግሮች ስለተፈጠሩበት ዛሬ በካይሮ ስብሰባ እያደረጉ ነው። ይህንን እንኳ አጣድፈው ከአርብ በፊት የመካከለኛው ምስራቅን የጋዛውን ጦርነት ያቆመ ያላቸው ህልም ገና በሁለት ቀናት ውስጥ ተነጋግራችሁ ጨርሱ ብለዋል። ተነጋግራችሁ እዛው ጨርሳችሁ የሰላም መቀበላችሁ ተረጋግጦ እርምጃው መጀመር አለበት ብለዋል። ሁለት ቀን ሲሉ ምክንያት አላቸው። እስከ ሮብ ጨርሱልኝ ነው። ዓርብ ዕለት ነው የኖቤል ሰላም አሸናፊ የሚታወጀው። ቢያንስ ይሄንን አጠናቅቆ ቢሆን ኖሮ ፖለቲካሊ በህዝብ አመለካከት ዘንድ የኖቤል ሰላም ኮሚቴ ላይ ከፍተኛ ጫና ማሳደር የሚችል ነው። ሽልማቱን ባያገኙ እንኳ የኖቤል ሰላም ኮሚቴውን እነዚህ ሌቦች ያስብልላቸዋል። ዓለም ከሳቸው ጋር ይቆማል። እንደው መቼም ስልጣን ላይ ላለ ሰው አንድ ዓመት አይረዝምም። ስለዚህ እንደው የዘንድሮን እንኳ ቢታለፉ የሚቀጥለውን ከወዲሁ እርግጠኛ ለመሆን የሚያስችላቸው ይሆን ነበረ፣ ከአርብ በፊት ከደረሰ ማለቴ ነው። ኢሳያስ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 እርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪቃና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ የተመልከተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴቱታ አሁን ግን ለምን ላልከው ጥያቄ ቅድም እንዳልኩት የኖቤል ሰላም ኮሚቴ የእጩዎችን የሚቀበለው ለምሳሌ አሁን አርብ የኖቤል ሰላም አሸናፊን ያሳውቃል አደለም? የ2025ቱን የ2026ቱን የኖቤል ሰላም እጩ ወይም ሌሎችንም ዘርፎች ማቅረብ የምትጀምረው ከዚህ በኋላ ነው ማለት ነው። ከዚህ በኋላ ባለው ጊዜ እስከ የፈረንጆች 2026 ፌብሩዋሪ አንድ ቀን ድረስ ነው ጥቆማ መስጠት የሚቻለው ማለት ነው። ከፌብሩዋሪ አንድ በኋላ ጥቆማ ብትሰጥ ው አሁን ለምሳሌ ከዚህ ጀምረው እስከ ፌብሩዋሪ አንድ ጥቆማ መስጠት የቻሉ ሰዎች እነዛ እጮች ምን ይሆናሉ ማለት ነው የ2026 የኖቤል ሰላም አሸናፊ እጮች ይሆናሉ ማለት ነው። ከፌብሩዋሪ አንድ በኋላ ግን ብትሰጥ ያ የታጨ ሰው ተወዳዳሪ የሚሆነው ለ2026 ሳይሆን ለቀጣዩ ዓመት ለ2027 ነው የሚሆነው። ስለዚህ አሁን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያና እንደዚሁ ፓኪስታን እንደ መንግስት፣ ዶናልድ ትራምፕ እጩ አድርገው ቢመርጧቸውም ያጯቸው ከ2025 ፌብርዋሪ 1 በኋላ ነው። ስለዚህ የነሱ ማጨቱ በነሱ መታጨታቸው ለዶናልድ ትራምፕ የሚረዳቸው የሰባት የኖቤል ሰላም ተሸላሚ የሞን ውድድር ላይ ነው ማለት ነው። ይሄ ማለት ነው አዋዜ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነዋ ሲሌና